ይስጥልን ክቡራን ተመልካቾቻችን፣ ከትንሿ ብዕር የዕለቱን ዜና ይዘን ቀርበናል። በቅድሚያ አበይት ነጥቦችን እንሆ ታደሰ ወረደ በፌዴራል መንግስቱ ትእዛዝ ወደ ጅማ ባቀኑበት ወቅት የኤርትራው ጠቅላይ ጦር አዛዥ መቀለ በድብቅ ገብተው ከሞንጆሪኖ ከደብረ ጽዮን ጀምሮ ከፍተኛ የጦር ጀነራሎች ጋር ምሽት ላይ መክረዋል ተባለ። ዝርዝሩን ነግራችኋለን። አንድ ዓለም አቀፍ ሪፖርት በኢሳያስ አፈወርቂ የምትመራው ኤርትራ አደጋ ውስጥ ናት ሲልም መረጃ አውጥቷል። እሱንም ነግራችኋለን። ወደ ዝርዝሩ ሰርናችሁም። ታደሰ ወረደ በፌዴራል መንግስቱ ትእዛዝ ወደ ጅማ ባቀኑበት ወቅት የኤርትራው ጠቅላይ ጦር አዛዥ መቀለ በድብቅ ገብተው ከሞንጆሪኖ ከደብረ ጽዮን ጀምሮ ከፍተኛ የጦር የጦር ጀነራሎች ጋር ምሽት ላይ መክረዋል ተባለ። ኤርትራው ጠቅላይ ጦር አዛዥ ጀነራል ፊሊፖስ ከምሽቱ አራት ሰዓት ገደማ በመቀለ በሚገኘው አብራ ካስትል ሆቴል በመምጣት ፍትሎወርቅ ገብረ እግዚአብሔር አለም ገብረ ወህድ ደብረ ጽዮንን ጨምሮ አማኔ ላሰፋ እንዲሁም ወዲም ቤቴ እና ምግበይ የተሰኙም ከፍተኛ የጦር አበጋዞችን ሰብሰበ መናገራቸው ተሰምተዋል። ኢትዮጵያን የሞጋት እቅዳቸውን ሲያጠናክሩም ለጦርነት ሙሉ በሙሉ ተስማምተዋል ተብሏል። ጀነራል ታደሰ ወረደ የጀማ ቆይታቸውን ሲያጠናቅቁ በከልታይ ወደ ባህር ዳር እንደሚያመሩም መረጃዎች ጠቁመዋል። በበርካታ የትግራይ ፖለቲከኞች ክልሉን የመምራት አቅማቸው ጥያቄ ምልክት ውስጥ እየገባ የሚገኙት ጀነራል ታደሰ ወረደም ትግራይ ታሉኝ የምትላቸው ግዛቶች ለማስመለስ አቶ ጌታቸው ረዳም የጊዜ አስተዳደሩ ፕሬዚደንት በነበሩ በተወቅት ይበልጥ ምቹ ነበር ይላሉን የትግራይ ፖለቲከኞች። ታደሰ ወረደም ተቀባይነታቸው ደካማ መሆኑንም ያነሳሉን። ምክንያቱም ከፌዴራል መንግስት ጋር በመተማመን ረገድ ከሌላው አቶ ጌታቸው ይሻሉ ነበር ይላሉን አሁን ያሉት ግን በፌዴራል መንግስት ከሚታዘዙ ይልቅ በወይዘሮ ሞንጆሪኖ የሚታዘዙም የሚታዘዙ አጎብዳጅ ናቸው ይሏቸዋል። ታደሰ ወረደም ፕሬዚደንት ተብለው ይጠራሉ እንጂ በተገባር ግን የፕሬዚደንትነት ብቃት እያሳየ አይደሉም። ታዲያ የትግራይ ፖለቲከኛ ም ልክ አንዳንዶች የትኛውንም አይነት አካዳሚያዊ ትምህርት ሳይኖራቸው ዶክተር እየተባሉ እንደሚጠሩት ማለት ነው። ይህ ከሆነ ሞንጆሪኖ እንቅልፋቸውን ተነስተው ድንገት ጦርነት ሊከፍቱ ይችላሉ ሲልም ስጋታቸውን ያስቀምጣሉ። ወደ አስመራ መመላለስ አብዝተዋል። ወዳል ቡርሃንም ደጋግሞ እየደወሉ ነው። በዚህ መሰረት ይሰጋሉ ይፈራሉን። መተማመን የለም ትግራይ አሉኝ የምትላቸው ግዛቶችም ባሉበት የሚቆይ ይመስላል። በተለይ ሰሞኑን በነፋስ በተነት የጥቅ አየር የሚገኘው ፖለቲካም ያልተገመቱ የመረጃ ስርጭቶች የሚያሳዩት ያልተገመተው ጦርነት መድረስን ይመስላል። እነ ጌታቸው ረዳም የደብረ ጽዮንን ቡድን የማስቆም ግዴታ አለብን ሲሉም፣ እነ ክንደያ ገብረህይወት የህወሓትን አመራሮች ሲያወግዙም፣ የትግራይን ህዝብ የጦርነት አውድማም ሊያደርጉትን የሚል ጭብጥ በይፋ እየገለጹ ነው። ጌታቸው ረዳ በሰጠው ቃለ መጠይቅ ሊጠይቅ የደብረጽዮን ቡድንና ሻቢያ ጦርነቱን ትግራይ ላይ ሊያደርጉ እንደሆነ ደጋግሙ ገልጿል። የህዋ ታጣቂ ወደ ኤርትራ ሂዶ እየሰለጠነ እንደሆነ ተደርጎም በክፍለ ጦርና በሌሎች ደረጃ በትግራይ ሰዎች በኩል በተደጋጋሚ የተዘረዘረ ነው። ይሄ ሁሉ አንዱ አንደኛው ጦርነት ሊያመጣብን ነው የሚል ክስ እንዲሁም የመጣ አይደለም በሚል ነው የቀጣዩ ጦርነት ምልክት እንጂ በተለይ በአደባባዮቹ መዘላለፉ የደራባቸው ሁለት ሶስት ቀናትም የተጀመሩ የተቃውሞ ሰልፎች የቀጣዩን ሁኔታም የሚወስን ይመስላል የጦርነት ሰልፍ ሲረሞናቸው ግን መግለጫ ሰጪዎች ያመኗቸው የመዘላለፎቹ ደረጃዎች በግልጽ የሚያሳያቸው ናቸው። ከአዲስ አበባ እስከ አስመራ የሚደረጉት ግንኙነቶች ከአሁን ቀደም የተደረጉት ጦርነቶች፣ ካሁን በኋላም እንደቀደመው ካለፈው ተምረናል የሚሉ ግምቶች በየቦድኑ አንዱ ሌላውን የወነጀለባቸውና የተወነጀሉት ራሳቸውን ለማዳን የሚሄዱበት ርቀት ቀጣዩን የበለጠም አሳሳቢ አድርገውታል ይላሉ የፖለቲካ ተንታኞች። ከዚህ ዛኖጣም አንድ ዓለም አቀፍ ሪፖርት በኢሳያስ አፈወርቂ የምትመራው ኤርትራ አደጋ ውስጥ ናት ሲል ሪፖርቱን አቀርባም ሪፖርቱ ሁለቱ የኤርትራ በዳጫና የተዘፈቀች ሀገር ብሏታል። ሀገሪቱ ውስጥ የተማረ ትውልድ እንዳይፈጠር የትምህርት ተቋማትን በመዝጋት ወጣቶቿን ወደ ጦርነት የማገደ ሀገሪቷን ከዳወደዳ የወሰዳት ነው። ሌሎች የአፍሪካ ሀገራት ኢኮኖሚያቸው ለማሻሻል ብዙ ርቀቶችን እየተጓዙ ባለበት በዚህ ወቅት ኤርትራ ግን እዳን ለመቀነስ ጥረት ከማድረግ ይልቅ በዳ ላይ ዕዳን እያታበተች ነው። መሰረተ ልማቶቿ ፈራርሰው እያለቁ ከተዘንፈቀችበት የዳጫና መውጠት የተሳናት ሀገር በኢኮኖሚ በፖለቲካም ከኋላ ቀር አፍሪካ የሀገር ሆናለች ይላል በአንጻሩ ኢትዮጵያም በአፍሪካ የእዳ ቀውስ ውስጥ ብልህነትን ያሳየች ሀገር ይላታል ጎረቤታችን ኤርትራ በ2025 ከሀገራዊ ምርቷ እጅግ የላቅም እስከ 21 በመቶ የሚደርስ የእዳ ጫና ውስጥ እንደምትገኝ ነው የመረጃው ሪፖርት የሚጠቅሰው ዩሜኒተር ኢኮኖሚ ነጻነቷን አደጋ ላይ የሚጥል አሳሳቢ ደረጃ ላይ መድረሱን ያሳያል በተመሳሳይ በርካታ የአፍሪካ ሀገራት ከፍተኛ በሆነ የእዳ ማጥ ውስጥ የሰመጡ ሲሆን ይህ ደግሞ የልማት እቅዶቻቸውን ከውጭ ገንዘብ ተቋማት በሚመጣ ጫና መሰረት እንዲያደርጉ የሚያስገድድ እናም የኢኮኖሚ የሚሉ አለዊነታቸውን የሚሸረሸር ሆኗል። ከዚህ በተቃራኒ ኢትዮጵያም ከ40 እስከ 46 በመቶ ባለው የዕዳ ጣሪያ በመገኘቷን በዳ ምክንያት ከኔነታ የውጭ ጫና ነጻ የሆነች ናም የራሷን የልማት አጀንዳ በብቃት የመተግበር ሰፊ ድል ያላት ሀገር ሆናለች ተብሏል። ክቡራን ተመልካቾች ለሳት ያዝናቸው መረጃዎች በዚሁ አበቁ። በሌሎች መረጃዎች ዳግም እስከምንመለስ በያለንበት ቸር ያሰማን። ሰላም ለሀገራችን፣ ሰላም ለዓለማችን። ኢትዮጵያችን ለዘላለም ትኑር።